ውድና እና የተከበራችሁ ተመልካቾቻችን እንደ ታመሻችሁ የዕለቱን ሰበር ዜናዎች ይዘን ቀርበናል። መጋቢት 18 2017 ዘመቻ አንድነት በጎንደር ግንባር። ዘጠነኛ ቀኑን በያዘው ዘመቻ አንድነት በጎንደር ግንባር ግለቱን ጠብቆ ቀጥሏል። በደቡባዊ ጎንደር ቀጠና ስማዳና እስቴ ወረዳዎች ልዩ ስማቸው አጎና አገዛ፣ ዝንጀሮ ገደል በተሰኙ ቦታዎች በአፋጎ ጄኔራል ባንተ አባተ አንደኛ ኮር መቅደላ ብርጌድ፣ እስቴ ደንሳ ብርጌድ፣ ስማዴ ሀገር ቢዘን ብርጌድ እና አንዳ ቤት ብርጌዶች እና የኮሩ ሌሎች ሻለቃዎች አገዛዙ ሰራዊት ላይ በወሰዱት መብራቃዊ ድምሰሳ ሁለት ስንቅና ጠላት ከነጨ ተሽከርካሪው ሙሉ በሙሉ የወደመ ሲሆን ከሰባ አምስት በላይ ጠላት ተደምስሷል። በአስር የሚቆጠሩ ጠላትን ቆስለዋል። ቀሪው ተማርኳል። ውጊያን ካሁኑ ተፋፍሞ ስለ ቀጠለ ጠላት ላይ የደረሰው ሰብአዊና ቁሳዊ ኪሳራ ቁጥሩ ሊያሻቅብ እንደሚችል ይጠበቃል። ከኮሩ ስር የተዋቀረው የተወርዋሪ ሀይሌ ድሉ ባለቤት በሰሜን ምዕራባዊ ጎንደር ቀጠና በጠገዴ ወረዳ ቅራቅር ከተማ የአማራ ፋንዱ አንድነት በጎንደር የጎቤ ክፍለ ጦር ጣር ብርጌድ ቁጥጥር ስር ገብታለች። በዚህ ግንባር ዛሬ አስደናቂ ፈጣን ንቅናቄ በማድረግ ጠላትን ሙትና ቁስለኛ ሞርኮ በማድረግ የወረዳው ከተማዊ ቅራቅን ከተቆጣጠረ የአፋ አጎ ሰራዊት በከተማው ተበትነው ቤት ለቤት እየተደበቁ የአገዛዙን ታጣቂዎች፣ የፖለቲካ መሪዎች በአሰሳ እየተለቀሙ ይገኛሉ። በዚህ ግንባር አመርቂ ድል የተመዘገበ ሲሆን አሰሳ የቀጠለ ሲሆን የተሟላ መረጃ ለአማራ ፋኗ አንዲነት የፌስቡክ ገጽ ላይ እንደምናደርስ ይሆናል። ዘጠነኛ ቀን ዘመቻ አንድነት። በወሎ ቤት አማራ ግንባር ተጠናክሮ በቀጠለው ዘጠነኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ ቤት አማራ ምዕራብ ወሎ ኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ የሁለተኛ ቀን ተጋድሮ እንደቀጠለ ነው። ትናንት በጣም ከባዱ ውጊያ የተደረገው በጓዳ ሜዳ ግንባር ሲሆን፣ ዛሬ ደግሞ በተድባ ማርያም ግንባር ታላቅ የሞት ሽረት ትንቅንቅ እየተደረገ ነው። አማራን ለማቆርቆዝ እና ለማድቀቅ ቆርጦት የተነሳው ከሀገር መከላከያ ወደ ሚኒሻ ከብት ጠባቂነት የዘቀጠው የወንጀለኛው ዙፋን ጠባቂ ጦር በደመነፍስ የገባበትን ጦርነት ወደ ጥልቁ የሽንፈት አሮንቃ አስምጦታል። ከፍተኛ የሞራል መዋዠቅ የገጠመው የወህደድ ብልጽግና ስልጣን ጠባቂ ቅጥረኞች ጦርና ንቃተ ህሊ ናቸው ዝቅ ያለ የባንዳ ስነ ልቦ ናቸው ከአማራ ክብራቸው አውርዶ የስርዓቱ አጎብዳጅ ያደረጋቸው የእናጡት ነካሾች የአውዳ ውጊያው ተሸናፊ የመሆናቸው ነገር እርግጥ ሆኗል። በአማራ ሳይንት ወረዳ የተድባ ማርያም ግንባር ወራሪው ኃይል ለቁጥር የሚታክትሙት እና ቁስለኛ በፓትሮል እየጫነ ውሏል። እንዴ ተራ ውርጋት ለበቀል የሚሮጡ ትንሽ ዲናኖች በመጽወቱት ብቻ እንደ ሮቦት ያዘዙትን ሁሉ የሚፈጽም የዙፋን ጠባቂው ወራሪው ኃይል ታሪክ ይቅር የማይባል ግፍና በደል ፈጽሟል። በተድበማርያም ተሮ ሜዳ የሚባለው አካባቢ አውዶ ሞቷል። ሰባት የንጹሃን ቤቶች በቃጠሎ ወድሟል። የቅድስት ቤተ ክርስቲያን ጠላት የሆነው ወራሪ ኃይል የተሮ ሜዳ ቅዱስ ሚካኤል ቤተ ክርስቲያንን ጉላልቱን በከበድ መሳሪያ መጥቷል። የቤተ ክርስቲያን ዕቃ ቤት ሙሉ በሙሉ አውድሟል። በአካባቢው ያገኙት ሁለት ምንም የማያውቁ ንጹሐን ሰዎች አንዱ አካል ጉዳተኛ በጨካኝ ገድሏቸዋል። በምስራቅ አማራ ኮር ሁለት ታጠ ክፍለ ጦር እና ሳምነው ክፍለ ጦር ሁለተኛ ሻለቃ በተቆጣተሩት ውርጌሳ ከተማ በሰሜን ምዕራብ በኩል በሶስት አቅጣጫ ከመጣ ጠላት ጋር አንገት ለአንገት በመተናነቅ ባደረጉት ተጋድሮ ታላቅ ድር ተጎናጽፏል። የምስራቅ አማራ ኮር ሁለት አህዶች የሆኑትን ታጠ ክፍለ ጦርና ዞብል አምባ ሁለት ሻለቃ ዛሬ መጋቢት 18/2017 አመተ ምረት ማለዳ ጀምሮ እስከ ምሽት በዘለቀ ውጊያ በሆብ በቦሆሮ በአይን አምቦ ማርያም መነኩሳትና አባ ጋር ሜዳ በሶስት አቅጣጫ ማጥቃት የመጣን ጠላት አይቀቱ ቅጣት ቀጠው ወደ መጣበት መልሰውታል። በተጋተው ታተ ክፍለጦር ከጠላት ጋር ብርቱ ትንቅንቅ በማድረግ በርካታ ጠላት ሞትና ቁስለኛ ያደረጉ ሲሆን ጠላት ኃይል መጨመሩን ተከትሎ ዞ ብላምባ ክፍለ ጦር ሁለተኛ ሻለቃ ተጋድሮ በመቀላቀል በቀጠለው ዘመቻ አንድነት ታላቅ ድል ተጎናጽፎ ውሏል። የነበልባሎቹ ክንድ መቋቋም ያቃተው ዙፋን ጠባቂው ኃይል እንደተለመደው በቀኑ ከህፃናት እስከ አዛውንት ንጹሐን ላይ በማድረግ ብዙ ግፍ ፈጽሞ ውሏል ሲል የታጠቅ ክፍለ ጦር ህዝብ ግንኙነት ፋሲል ፋኖ ፋሲል ጸጋዬ ገልጿል። ልጅ ያሱ ኮር ራስ አሊ ክፍለ ጦር አንደኛ ሻለቃ ሊብሶ መሐል አምባ ውድጌሳ ላለው ከባድ ውጊያ ጠላት ተጨማሪ ኃይል ከውጫሌ እንዲጨመር በማድረግ የወገን ኃይል ሚዛን የጠበቀ ተጋድሮ እያደረጉ ለዋል። ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር ሰሜን ወሎ ዞን ሀብሩ ወረዳ ከወልዲያ ደሴ መስመር ጥቁር አስፋልት በሊብሶና መሐል አምባ ከተና ከባድ ትንቅንቅ ሊያደርጉ ውለዋል። በዘመቻ አንድነት ተጋድሎ ተጠናክሮ ቀጥሏል። ዘመቻ አንድነት ሁሉናችን በተባበረ ክንዳችን። የአማራ ፋኖ በወሎ ቤት አመራ፣ መጋቢት 18 2017። ውድና የተከበራችሁ ቤተሰብ ለዛሬ ያዝናቸው እነዚሁ ነበሩ። አብራችሁን ስለቆያችሁ እናመሰግናለን።